ጎርፍ፣ ከፍተኛ ዝናብና አውሎ ንፋስ፣ በሌላ በኩል ደግሞ የውሃ እጥረት፣ ድርቅና አካባቢን ጥሎ እስከ መሰደድ የሚያደርስ የምግብ እጥረት። እነዚህ ሁሉ ፈተናዎች የአየር ንብረት ለውጥ ተጽዕኖ ያመጣቸው ናቸው። በራሳቸው የተፈጥሮ ሀብት ጥበቃ ክፍተትም ሆነ የሌሎች ያደጉ ሀገራት የካርበን ልቀት ሳቢያ በተለይ በማደግ ላይ ያሉ ሀገራት በዚህ የአየር ንብረት ለውጥ ተጽዕኖ ዛሬም ድረስ በእጅጉ እየተፈተኑ ነው። ይህን ተጽዕኖ ያቀላል በሚል ኮፕ 27 የአየር ንብረት ለውጥ ጉባኤ በግብፅ ሻርማል ሼክ በተካሄደበት ወቅት የበለጸጉ ሀገራት በሚለቁት ካርበን ምክንያት በሚደርሰው ብክለት ለሚጎዱ ታዳጊ ሀገራት ማካካሻ የሚያደርግ ልዩ ፈንድ እንዲቋቋም ወስኖ ነበር። ሆኖም አሁንም ድረስ እንደ ሱዳን፣ ደቡብ ሱዳን፣ ሶማሊያ እና እንዲህ ያሉ በርካታ የአፍሪካ ሀገራት የዚህ ቀውስ ሰለባ መሆናቸው ቀጥሏል። እንደ የመን፣ ህንድ፣ አፍጋኒስታን ሶሪያና ሄት የመሳሰሉ ታዳጊ የዓለም ሀገራትም ከዚህ አላመለጡም። ማምረት የሚችል ሰፊ መሬት ተራቅቶ ሰብል ርቆታል። ለቁጥር የላቁ የቁም እንስሳትም በቁማቸው አልቀዋል። ዜጎቻቸውም በስጋት እንዲቆዩ ሆነዋል። በዚህም ሳቢያ ጎርፍ፣ ድርቅ፣ የዝናብ ወቅት ስርጭትና መጠን መዛባት እንዲሁም የአካባቢ መራቆት የመሳሰሉ የተፈጥሮ አደጋዎች ደጋግመው ሲከሰቱ መመልከት የገድ ብሏል። እነዚህ ተጋላጭ ሀገራትም ታዲያ በዚህ ሳቢያ በየአመቱ በቢሊዮን ዶላሮች የሚገመት ገንዘብ እንዲያጡም አድርጓቸዋል። የዓለም የአየር ንብረት ለውጥ ተጽዕኖ ስጋት ደረጃ ትንተና እንደሚያሳየው እንደ አውሮፓውያን አቆጣጠር ከ1993 እስከ 2022 በዓለም ላይ በየአመቱ ከ765000 በላይ ሰዎች በከፍተኛ የአየር ንብረት ለውጥ ምክንያት የሚከሰቱ ችግሮች ሳቢያ ሕይወታቸውን እንዲያጡ አድርጓቸዋል። ከዚህ በቀጥተኛ ሁኔታ የታጣው ገንዘብ ሲሰላ ደግሞ 4.2 ትሪሊዮን ዶላር የሚገመት ነው። እንደ አውሮፓያን አቆጣጠር ከ1980 እስከ 2023 ያለውን ብንመለከት እንኳ ኢኮኖሚውን 860 ቢሊዮን ዶላር የሚገመት ገንዘብ እንዲያጣ አድርጎታል። ይህ በዚህ የሚቀጥል ከሆነ በሚቀጥሉት ጥቂት ዓመታት ውስጥ የሚያስከትለው ኪሳራ በአመት እስከ 400 ቢሊዮን ዶላር የሚደርስ መሆኑንም መረጃዎች የሚያሳዩት። ችግሩን በዘላቂነት ለመቋቋም ታዲያ ታዳጊ ሀገራት የሚያደርጉት ትብብር መጠናከር አስፈላጊ ቢሆንም ይህ ግን ብቻውን በቂ እንዳልሆነ በርካቶች ይስማሙበታል። እንቀጥላለን ተመልካቾች። የአረንጓዴ አሻራ መርሃ ግብር መተግበር ከጀመረ ወዲህ ምን አይነት ለውጦች ተመዝግበዋል፣ እንዲሁም ደግሞ የኢትዮጵያ የአረንጓዴ አሻራ መርሃ ግብር በዓለም አቀፍ ደረጃ ተጽዕኖ ፈጣሪነቱ ምን ይመስላል? የሚለውን ደግሞ ነጻነት ፍቅሩ ተጨማሪ መረጃዎችን ትነግረናለች። መልካም። በተለይ ከዚህ ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ አረንጓዴ ኢኮኖሚ ይነሳልና ከአረንጓዴ ኢኮኖሚ ጋር ተያይዞ ኢትዮጵያ የተገበረች ያለቻቸው ስራዎች ምን ለውጥ አምጥተዋል የሚለውን የምንመለከተው አረንጓዴ አሻራና የአየር ንብረት ለውጥን የመዋጋት ስራ በተለይ ብዙ ምዕራፎችን ኢትዮጵያ እንድትሻገር አድርጓታል። አንደኛው የአረንጓዴ ኢኮኖሚ ህሳቢያ አካል ተደርጎ እንዲቀጥል ሆኗል። በተለይ ደግሞ የኢኮኖሚ ተደማሪ አቅም ወይም ደግሞ ተጨማሪ አቅም ሆኖ እየተሰራበትም ይገኛል። ከዛ ባለፈ የአረንጓዴ አሻራ መርሃ ግብር እንደሚታወቀው ለሰባት ዓመታት ነው በኢትዮጵያ ተግባራዊ የተደረገውና ይህ ደግሞ ለተከታታይ ሰባት ዓመታት እንዲከናወንም አድርጎታል። በተጨማሪም ደግሞ ሌላኛውን ስንመለከት ይህ ለሰባት ዓመታት ሲተገበር የቆየው የአረንጓዴ አሻራ መርሃ ግብር ምን ለውጥ አመጣ የሚለውን እንመለከታለን። በተለይ የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን መዋጋት ችሏል። ከዛም ባለፈ ደግሞ የተራቆቱ አካባቢ አካባቢዎች እንዲያገግቡም አስችሏል። በተለይ ኢትዮጵያ የነበራትን የደን ሽፋን እናስታውሳለን። አሁን ላይ ያላትንም የደን ሽፋን ምን ያህል ልዩነት እንዳለውም እንመለከታለን። እና ሌላው የደን ሽፋንን በከፍተኛ ሁኔታ ያሻሸለ መሆኑንም ቀደም ሲል እንደገለጽኩት ማለት ነው። ከዛ በተጨማሪ እንግዲህ ኢትዮጵያን አረንጓዴ የማልበስ ስራውም ስኬታማ እንዲሆንም አስችሎታል በተጨማሪ ደግሞ ሌላውን ስንመለከት ይህ የአረንጓዴ አሻራ መረሃ ግብር ከውበትና ከጥላ ባሻገር ሌላ አዲስ ምዕራፍን እንድንመለከት አስችሎናል። ምርታማነትን ማሳደግ አስችሏል። እንደሚታወቀው የአረንጓዴ አሻራ መረሃ ግብር ከአረንጓዴ አሻራ መረሃ ግብር በተለይ ኢትዮጵያን አረንጓዴ ከማልበስ ከጥላ የአየር ንብረትን ለውጥን ከመዋጋት ባለፈ የኢትዮጵያን የምግብ ሉዓላዊነት ማረጋገጥ ላይ ትልቅ አስተዋጽኦ እያበረከተ ነው የሚገኘው። የምግብ ዋስትናን ማረጋገጥ ስንል ይሄንን ማንሳት እንችላለን። ያጭ የስራ እድል የኢኮኖሚ ሉዓላዊነትን ለማረጋገጥ እንዲሁም ደግሞ ለአየር ንብረት ለውጥ የማይበገር ኢኮኖሚ እንድትፈጥር አስችሏታል። ኢትዮጵያና የአረንጓዴ አሻራ መርሃ ግብር ምን ለውጥ አመጣ ስንል እነዚህን ማንሳት እንችላለን። በተጨማሪም ደግሞ በ2017 የነበረውን ሂደት ብንመለከት እንኳን በ2017 ብቻ በአንድ ጀንበር ከ700 ሚሊዮን በላይ ችግኞች እንዲተከሉ ሆኗል። በተጨማሪም ደግሞ ሚሊዮኖች የሚሳተፉበት ሆኗል። የአረንጓዴ አሻራ መርሃ ግብር በርካታ ኢትዮጵያውያን እንግዲህ በስፋት ወጥተው የሚተክሉት ችግኞችን እናስታውሳለን እና ሚሊዮኖች ወጥተው እንዲሳተፉ ያደረገ ነው። ባህል ማድረግ ተችሎበታል። ሌሎች በርካታ ሀገራት ደግሞ ምሳሌ በማድረግ ደግሞ ይህንን ስራ እያከናወኑ ይገኛሉ። በተጨማሪም ደግሞ ዲፕሎማሲን ማንሳት እንችላለን። በዲፕሎማሲ ረገድ በአረንጓዴ አሻራ መርሃ ግብር ኢትዮጵያ የተሻለ ዲፕሎማሲ መፍጠር እንድትችል አድርጓታልና ከዚህ ጋር ተያይዞ የአረንጓዴ ኢኮኖሚ ወይም ደግሞ የአረንጓዴ አሻራ መርሃ ግብር ምን ለውጥ እንዳመጣ መመልከት እንችላለን። በነገራችን ላይ ከዚህ ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ተገኝተው ለምክር ቤት አባላት ምላሽና ማብራሪያ በሰጡበት ወቅት የአረንጓዴ አሻራ መርሃ ግብር ሕዝቡ በትስስር ወጥቶ ኢትዮጵያን በተለይ ከአረንጓዴ አሻራ መርሃ ግብር ጋር ከፍ ብላ እንድትታይ ያደረገ መሆኑን የህዝቡን ትስስር በማንሳት የተናገሩት ንግግር ነበር እና እሱን ደግሞ ወደ እናንተ እናደርሳለን። ተመልካቾቻችን የግሪን ሌገሲ እንቅስቃሴ ባለፈው ዓመት በ2017 መገባደጃ አካባቢ በሪፖርት እንደሰማችሁት 48 ቢሊየን ችግኞች ኢትዮጵያ ተክላለች። ይሄም በዓለም ላይ ትልቁ አፍሮስቴሽን ነው። 48 ቢሊዮኑን ከዚህ ቀደም ባነሳሁት መልክ ለእያንዳንዱ ችግኝ አንዳንድ ዶላር ከጅምሩ እስከሚተከልበት ያለው ፕሮሰስ ቢሆን 48 ቢሊዮን ዶላር ለክላይሜት ቼንጅ ኢትዮጵያ ኢንቨስት አድርጋለች ማለት ነው። ይሄንን የሚያክል ገንዘብ የኢትዮጵያ መንግስት ብቻውን ቢያቅድ ሊያሳካው አይችልም የገንዘብ ውስንነት ስላለ የኢትዮጵያ መንግስት ከግል አጋር ከግል ሴክተር ጋር ቢተባበር ሊያሳካው አይችልም። ከአጋሮች ጋር ቢተባበር ሊያሳካው አይችልም። ማንም ሀገር 48 ቢሊዮን ዶላር በብድርም ይሁን በእርዳታ ለኛ ሊያቀርብልን አይችልም። ነገር ግን ከ25 ሚሊዮን በላይ የሚገመቱ ኢትዮጵያውያን በየአመቱ ሳይታክቱ ጉልበታቸውን ጊዜያቸውን ሰጥተው ስለሰሩ ያን የሚያክል ያክል ሀብት ያስወጣ የነበረን ስራ በመንግስትና በህዝብ የተቀናጀ ትብብር ማሳካት ተችሏል። ፓብሊክ ፒፕል ፓርትነርሺፕ ሲባል እንደዚህ ያለ ትላልቅ ስራዎች ለመስራት የሚያስችል አቅም ያገኘንበት ነበር ተብሎ ሊወሰድ ይችላል። በድምሩ የሆም ግሮን ሪፎርም አጀንዳ ብዝሃ ዘርፍና ብዝሃ ተዋናይ ሆኖ መምራት አለበት የሚለው ፖሊሲ ትክክለኛ ሀሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናክረን የምንቀጥል መሆኑን ለመግለጽ እወዳለሁ። ኢትዮጵያ የአየር ንብረት ለውጥን ለመዋጋት የወሰደችው ጠንካራ እርምጃ በአረንጓዴ አሻራ መርሀ ግብር ተጨባጭ ውጤት የመጣበትና በዓለም አቀፍ ደረጃ እንደ ምሳሌ ሊወሰድ የሚገባው መሆኑን የተለያዩ ሀገራት የዘርፉ ተመራማሪዎች ገልጸዋል። ችግሩን በጋራ ለመዋጋት የሚያስችል የጋራ ትርክት እንዲፈጠርም የመምራትን ሚና እየተጫወተች መሆኑም ተገልጿል። ሀብታሙ ተክለስላሴ ተጨማሪ ያለው ዓለም በአየር ንብረት ለውጥ ስትፈተን ሀገራት በተገኘው መድረክ ቃል ከመግባት የዘለለ ነገር ፈጽመዋል ለማለት ያስቸግራል። በየዓመቱ ቃላችሁን አክብሩ ሆኗል የሚስተጋባው። ኢትዮጵያ ግን መፍትሄዎቹ እኛው እንሆንን ያመላከተ እውነተኛ እርምጃን ለዓለም አሳይታለች። በብራዚል ቤሌም እየተካሄደ በሚገኘው ሰላሳኛው የአየር ንብረት ለውጥ ጉባኤም ይህንኑ ነው ተመልከቱ እያለች ያለችው በእርግጥም የኢትዮጵያን ያህል ማንሰራ የሚሉት የዘርፉ አጥኞች ምስክርነታቸውን ይሰጣሉ። ኢትዮጵያ የወሰደችው ጠንካራ እርምጃ በተለይም በሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤም እንዳየ ነው። አፍሪካዊ ትብብርና አቅምን ለማጠናከር ጉልህ ድርሻ ነበራት። ነገር ግን ኢትዮጵያ ጉባኤውን ከማዘጋጀት ባለፈ የጋራ አፍሪካዊ ትርክት እንዲፈጠርም የመምራት ሚናን ተጫውታለች። አፍሪካዊ መፍትሄን የሚያመላክት አመራርም አስፈላጊ ነው። የአረንጓዴ ልማት ስትራቴጂን ያስቀመጠ ነው። ይህ ደግሞ የእድገትና የአየር ንብረት ለውጥን አቀናጅቶ የሚይዝ አረንጓዴ ኢኮኖሚን ለመገንባትና መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የተያያዘውን እቅድ ለማሳካት የሚያስችል ነው። በዚህ ታዲያ ጠንካራ ኢኮኖሚን ለመገንባት የያዘችውን የረጅም ጊዜ እቅድ ለማሳካት እየሄደችበት ያለው መንገድ ሊደነቅ የሚገባ ነው። የነጣው የገረጣው ማብቀል የተሳነው መሬት ማገገም ጀምሯል። ወዙ መለስ ስካለም ሰነባበተ በአረንጓዴ አሻራ መርሃ ግብር እንቅስቃሴውም የኃይል አቅርቦቱም ታዳሽ ኃይልን ምርጫው ካደረገ ዓመታት ተቆጥረዋል። ኢኮኖሚውም አረንጓዴ እንዲሆን ጽኑ መሰረት እየተፈጠረ ነው። እነዚህን ሁሉ ለመታዘብ እድሉን ያገኙ የኢትዮጵያን ያህል ያለውን የሆነ መፍትሄ ያመላከት የለም እስኪባል አፈጻጸሙ አስደናቂ መሆኑን ያነሳሉ ኢትዮጵያ የአየር ንብረት ለውጥን ለመዋጋት የምታከናውነው የአረንጓዴ አሻራ መርሃ ግብር የካርበን ልቀትን ለመቆጣጠር ብቻም ሳይሆን የተራቆተ መሬት እንዲያገግምና የደን ሽፋኑ እንዲጨምር የሚያስችል በዓለም አቀፍ ደረጃም እንደ ምሳሌ ሊወሰድ የሚገባው ነው። የኃይል አማራጭ ቅንጅት አስተማማኝ በሆነ መልኩ ተጋላጭነትን መቀነስ፣ የውሃ ሀብት አጠቃቀም እንዲሁም ምርታማነትን የማሳደግና የምግብ ዋስትና ጉዳዮች በሙሉ የዚህን የአረንጓዴ አሻራ መርሃ ግብር ትኩረት እንደሆኑ እረዳለሁ። ኢትዮጵያን በዚህ ላይ እየሰራች ያለችው ስራ ጠንካራ ነው። ኢትዮጵያ የደን ሽፋኗን እያሳደገች በመሆኑ የአየር ንብረት ለውጥን ለመዋጋት አቅም እያገኘች መጥታለች። ይህ ደግሞ የኢኮኖሚ ሆነ ማህበራዊ ጠቀሜታው ከፍ ያለ ነው። በብራዚል ቤሌም መካሄድ በቀጠለው የዓለም የአየር ንብረት ለውጥ ጉባኤ ኢትዮጵያ ስራዎቿን ባነሳችባቸው፣ ባሳየችባቸው መድረኮች ሁሉ ይህስ ምሳሌ የሚሆን ነው ይባልለታል። ለካስ እንዲህ ማድረግ የምንችል ነበር ቁጭትን ፈጥሮ በርካቶች ሀሳባቸውን ሰጥተዋል። ከሁሉ በላይ ፖለቲካዊ ቁርጠኝነቱ ከፍ ያለ ነውና አሁን ከሚነገርለት በላይ እንደምትፈጽምም ሁሉም እርግጠኛ ነው። በእርግጥም ኢትዮጵያ በስራዎቿ የትርክቱ መሪ ምሳሌ ሆና ታይታለች። የኢትዮጵያ መንግስት በራሱ ተነሳሽነት አፍሪካንና አፍሪካውያንን በማስተባበር በዚህ ላይ ለውጥ ለማምጣትና ችግሩን በጋራ ለመዋጋት የሚያደርገውን ጥረት እናደርጋለን። የአፍሪካ አህጉር ራሱን የአየር ንብረት ለውጥ ተጽዕኖ ተጎጂ ብቻ አድርጎ ከመመልከት ወጥቶም የመፍትሄ አካል መሆን አለበት። ኢትዮጵያ ደግሞ ይህን የመፍትሄ እሳቤ ከፍ አድርጋ ይዛመታለች። ተጽዕኖውን ለመከላከል የተራቆተ መሬትን ማልበስ ትኩረት ሊሰጠው ይገባል። ኢትዮጵያ ደግሞ ይህን ስራ በከፍተኛ አጽንኦትና ስፋት እየሰራች ነው። በዚህ መጠን መስራት እንደሚያስፈልግ ጭምር ለዓለም እያሳየችበት ነው። ተጎጅነን ብሎ ከመቀመጥ መፍትሄውም እኛውንን ብሎ መጀመር ኢትዮጵያ ያሳየችው አቋም የጸናችበት መርህ ነው። ሀገራት በዚህ ትጋትና ቁርጠኝነት እንዲሰሩ ነው በቤሌሙ ጉባኤ በየመድረኩ የተጠየቀው። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሀብታሙ ተክለ ስላሴ ብራዚል ቤሌም። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ እንግዶችን ጋብዘናል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በቀጥታ መስመራችን ላይ ይገኛሉ። በኢትዮጵያ የደን ልማት የካርበን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ የሆኑት ደግሞ ዶክተር ኢተብቱ ሞገስ ከኛ ጋር ቆይታ የሚያደርጉ ነው የሚሆነው። ሁለታችሁንም እናመሰግናለን። ዶክተር ፍጹምን እናስቀድማለን። ወደ መጀመሪያ ጥያቄያችን ስናልፍ በተለይ ኢትዮጵያ ባለፉት አመታት የአየር ንብረት ለውጥ ላይ የሰራቻቸው ስራዎች እና እንዲሁም ውጤታቸው በተለይ ከአረንጓዴ ኢኮኖሚ ሳቢያ አንጻር እንዴት ይታያሉ ማለት እንችላለን? ኢትዮጵያ ከፖሊሲ ጀምሮ በህግ ማዕቀፍ ኮሚትመንቷን ለዓለም አቀፍ የአየር ንብረት ለውጥ ጋር በተገናኘ ለሚደረጉ ስራዎች ያላትን ቁርጠኝነት ያሳየችባቸው በርካታ የፖሊሲ፣ የስትራቴጂ፣ የህግ ጉዳዮች አሉ። በፈረንጆቹ 2050 ድረስ የሚዘረጋ እቅድ አቅዳለች። ኢትዮጵያ ይሄ አይነት እቅድ ካላቸው በጣም ጥቂት ሀገራት መካከል ናት። ሌላኛው የበካይ ጋዞች ልቀትን ለመቀነስ ምን አይነት አምቢሽን ምን አይነት ቁርጠኝነት አላቸው የሚለውን የሚያሳይ በየጊዜው ለተስማማንበት የዓለም አቀፍ ስምምነት የምናስገባው ኤንዲሲ የሚባል ናሽናል ዲተርሚን ኮንትሪቢሽንስ የሚባል እቅድ አለ። ይሄንንም በየጊዜው አፕዴት ከሚያደርጉት ጥቂት ሀገራት መካከል ናት። ከዚህ ባሻገር ኢትዮጵያ በግብርና ብንል በኢነርጂ ብንል ከተማ ልማትን ጨምሮ እንደ ሀገር ያሉን ፖሊሲዎች ያሉን ሕጎች፣ አሰራሮች አረንጓዴ ሳቤን በእጅጉ የሚደግፉ ከዛ ጋር የሚሄዱ ናቸው ማለት ነው። ከዚህ ጋር ተያይዞ እንደ በተጨባጭ መሬት ላይ ምን ስራዎች እየተሰሩ ነው የሚለውን ብንጀምር ቡናን ጨምሮ አቮካዶ፣ ፓፓያ፣ ሙዝን የመሳሰሉ በርካታ የሚበላ የሚያመርቱ ዛፎች ናቸው። በዚህም ከአረንጓዴ ሳቤን ላይ ስራ ከመስራት ጎን ለጎን የምግብ ዋስትናንና ማክሮ ኢኮኖሚ ላይ የተሻለ ውጤት ማምጣት ስራን የተሰራበት ነው። አረንጓዴ ባህልን ከመትከል አኳያ ትልቅ ሚና ተጫውቷል። በዚህ ውስጥ ህጻናት፣ አዋቂዎች፣ የሃይማኖት አባቶች፣ ዲፕሎማቲክ ኮሚኒቲው ኢትዮጵያውያን ብቻ ሳይሆን የኢትዮጵያ ወዳጆችም በዚሁ መጠን እንግዲህ የአረንጓዴ ባህልን ከመትከል አኳያ ትልቅ ስራ ተሰርቷል። ኢትዮጵያ ከ95% በላይ የኤሌክትሪክ ምንጯ አረንጓዴ ነው፣ ከውሃ ኃይል የሚመነጭ ነው። እሱ ብቻ ሳይሆን ከቅርብ ጊዜ ወዲህ ሌሎች የታዳሽ ኃይል ምንጮችን እንደ የፀሐይ ኃይል እንደ ንፋስ ኃይል ወደ ስራ ለማስገባት እየሰራች ትገኛለች። በዚህም እንግዲህ እንደምናስታውሰው ባለፈው ጳጉሜ መጨረሻ ላይ ታላቁን የህዳሴ ግድባችንን አስመርቀናል። ይሄ በአፍሪካ ትልቁ የኃይል ማመንጫ ግድብ ነው አረንጓዴ ኢነርጂ የሚያመነጭ ነው። በዚህም ኢትዮጵያ ቁርጠኝነቷን በተለይ አረንጓዴ አኗኗርን ከከባቢ ጋር ተስማምቶ መኖርን፣ ለአየር ንብረት ለውጥ መከላከልን ያላትን ቁርጠኝነት ያሳየችበት ነው ማለት ነው። ሌላው እንግዲህ በሶስተኛነት ሊጠቀስ የሚችለው ከዚህ አኳያ ለግብርና ላይ እየሰራ ነው ያለው ስራ ነው። በመጀመሪያ ከተሰሩ ስራዎች ውስጥ የሪሰርች ስራ የጥናት፣ የምርምር ስራዎች ተሰርቷል። የምርጥ ዘር በተለይ ለአየር ንብረት ለውጥ የማይበገር ሙቀትን የሚቋቋም ምርጥ ዘርን ማውጣት በመቻላችን ነው በተመራማሪዎቻችን ማለት ነው። ከዛ ባሻገር ግን ዝናብን የሚጠብቅ ግብርና ከዝናብ ጥገኝነት ያልወጣ ግብርናችን የነበረውን ከዝናብ ጥገኝነት የተላቀቀ እንዲሆን በመስኖ መስፋፋት ላይ ከፍተኛ ስራ እየተሰራ ይገኛል ማለት ነው። በአራተኝነት የሚጠቀሰው የከተማ ልማት ስራችን ነው። ከተሞችን አረንጓዴ የማድረግ የማይበገሩ የማድረግ ስራ ሰፊ ስራ ተሰርቷል። በተለይ በዚህ መጥቀስ የምፈልገው የአዲስ አበባ የወንዝ ዳርቻ ልማት በዓለም ትልቁ የወንዝ ዳርቻ ልማት ነው። ይሄን አቅልለን እንድናየው አልፈልግም። አርባ ሁለት ኪሎ ሜትር የሚሸፍን የወንዝ ዳርቻ ልማት ተሰርቷል። አምስተኛነት የሚጠቀሰው እንግዲህ ኢትዮጵያ በተለይ ከመኪና ኃይል የመኪና ኢነርጂ በተመለከተ ብቸኛዋ እና ቀዳሚዋ አገር ናት። በካይ ጋዝ ከመከላከል አኳያ እና ከመቀነስ አኳያ ትልቅ ሚና የሚጫወት ነው ማለት ነው። እንቀጥላለን ተመልካቾች። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ከብራዚል ቤሌም ያደረሱን መረጃ ነበረ። እየተከታተል ነው ወደ በኋላ ላይ መልሰን የምናገኛቸው ይሆናል። አሁን ወደ ዶክተር ይተብቱን እናመሰግናለን፣ ስለ ጊዜውት እንግዲህ። ስለ አረንጓዴ አሻራ ብዙ ተባለ፣ ብዙ እየተሰራ ነው ያለውና ኢትዮጵያ አረንጓዴ አሻራ መርሃ ግብርን ከጀመረችበት ጊዜ አንስቶ የታዩ ተጨባጭ ለውጦች ምንድን ናቸው? እንግዲህ ያው እንደ ሀገር በደን ጥበቃን በደን ልማት በጣም ትልልቅ ስራዎች የሚሰሩበት ሀገር ነው። የኢትዮጵያ በአጠቃላይ እንግዲህ የነበረ እንደን ወደ ሀያ ሰባት ሚሊዮን የሚገመት ነበር። ከጊዜ ወደ ጊዜ ግን ጭማሪ እያሳየ እንደሆነ መረጃዎች እያሳዩን ነው። በተለይ አሁን ባለፉት አምስት ስድስት ዓመት ውስጥ በሳተላይት መረጃ ትንተና አቅም ገንብተን እንደ ሀገር እዚች ምድር ላይ በእያንዳንዱ ሄክታር መሬት ላይ የሚካሄደው እርሻ፣ ደኑ ሁሉ ነገር መመልከትና ሞኒተር ማድረግ ከጀመረበት ጊዜ ጀምሮ የሚያሳየው ምንድነው? የኢትዮጵያ ደን ከጊዜ ወደ ጊዜ የደን ግሪንነሷ እየጨመረ እንደሆነ መረጃዎች ያሳያሉ። ስለዚህ ጥረቱ እንግዲህ ምንም እንኳን 2019 የጀመርነው ፕሮግራም ይህን ያህል በጣም በአጭር ጊዜ ብዙ የሚታይ ነገር ዛፎች ጊዜ ይወስዳሉ፣ ሰባ ስምንት አመት አካባቢን እስከሚሸፍኑ አይታይም። ውጤቱ ብለን ባንጠብቅም ግን በተቻለ መጠን በዚህ በሴንሰር የሰራነው ስራ የሚያሳየው ምንድን ነው፣ ኢትዮጵያ ቲንክ አዳዲስ ደኖችን እየፈጠረች እንደሆነ፣ ይህም ደግሞ እንግዲህ ከአረንጓዴ አሻራ ጋር ይገናኛል የሚል እንግዲህ ነው። ሀሳቡ መልካም ወደ ፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ እናልፋለን በተለይ በአረንጓዴ አሻራ ንቅናቄ የተገኙ ዲፕሎማሲያዊ ውጤቶችን እናንሳና እንደ ሀገር ምን አንድምታ ማለት አላቸው ማለት እንችላለን እንግዲህ እነዚህ ኢትዮጵያ በአረንጓዴ እሳቤ ለአየር ንብረት ለውጥ ለመከላከልና ለመቋቋም እየሰራቻቸው ያሉት ስራዎች ትልቅ ዲፕሎማሲያዊ ድል እያመጡ ነው። በመጀመሪያ የሚጠቀሰው እንግዲህ የክቡር ጠቅላይ ሚኒስትራችን አረንጓዴ አሻራ እንደምታውቁት ከሶስት ዓመት አካባቢ የሆነዋል አሁን ዓለም አቀፍ እውቅና የተቸረው አረንጓዴ አሻራ ነው። ይሄም እንግዲህ የዲፕሎማሲ ድል የኢትዮጵያን ተደማጭነት በእጅጉ የጨመረ ነው። ሌላው ከግብርና ትራንስፎርሜሽን ከምግብ ስርዓት ሽግግር አኳያ ስንዴ ላይ የሰራ ነው ስራ፣ እንደምታስታውሱት እንደዚሁ በሮም በተደረገ ፕሮግራም ክቡር ጠቅላይ ሚኒስትራችን ለዚህ እውቅና አግኝተዋል። ከዛም ባሻገር እንግዲህ በተለያዩ መድረኮች ላይ በተለይ ኢትዮጵያ በቅርብ ያዘጋጀችው ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ላይ በተለያዩ መድረኮች ላይ በቀረቡ ፕሬዘንቴሽኖች፣ መግለጫዎች ዓለም እንዲረዳ የሆነበት ነው። እንደምናውቀው አረንጓዴ አሻራ ለምሳሌ በኢትዮጵያ ውስጥ ብቻ እንዲቀር አይደለም እያደረግን ያለ ነው። የአረንጓዴ አሻራ ዲፕሎማሲ ጎረቤቶቻችን ከዛም አልፈን እንድናሳይ እያደረገ ነው። ከዛ ባሻገር በርካታ አገራት ለምሳሌ ከአውሮፓ ዴንማርክ፣ የዴንማርክ ፓርላማ ቋሚ ኮሚቴ ሰብሳቢዎች በኢትዮጵያ ተገኝተው የአረንጓዴ አሻራን እንዴት ውጤታማ እንዳደረግን እነሱም በቀጣይ አስር ዓመታት አንድ ቢሊዮን ችግኞች ልክ እንደ ኢትዮጵያ ለመትከል እንዳቀዱ በመናገር የልምድ ልውውጥ አድርገዋል። እንደዚሁም ሳውዲ አረቢያ፣ ኬንያን ጨምሮ የኢትዮጵያን የአረንጓዴ ልማት ስራዎች ልምድ ለመቅሰም መጥተዋል። ይሄም እንግዲህ ከዲፕሎማሲ አኳያ የሚታይ ነው ማለት ነው። ከዚህ ባሻገር እንግዲህ በተለያዩ መድረኮች ላይ ቅድም እንዳልኩት እዚህ ራሱ በቤለም ወደ አስራ አምስት አሉ ሳይድ ኢቨንቶች አሉ። በእነዚህ ሳይድ ኢቨንቶች ላይ የኢትዮጵያን ስራዎች ለማስተዋወቅ ሰፊ ስራ እየሰራን ነው ያለ ነው እንግዲህ ከዲፕሎማሲ አኳያ ትልልቅ ድሎችን እያስገኙ ያሉ ስራዎች ናቸው ማለት ነው። የኢትዮጵያ የአረንጓዴ ልማት ስራዎች በዋናነት ኢትዮጵያ በአየር ንብረት ለውጥን ለመቋቋምና ለመከላከል እያደረገች ባለችው አስተዋጽኦ ነው። ኢትዮጵያ የምታረጋቸው የአየር ንብረት ለውጥ የመከላከል ስራዎች በሀገር ውስጥ ብቻ ሳይሆን ለዓለም ሁሉ እንደምታ ያላቸው ናቸው። ዛፍ መትከል እንግዲህ ዛፍ ካርበንን ሲስብ የኢትዮጵያን ካርበን ብቻ አይደለም የሚስበው አረንጓዴ አሻራ ለዓለም የተሰጠ ስጦታ ነው። ይሄን ስጦታ ነው ዓለም እንግዲህ ሪኮግናይዝ ያደረገው ወይም እውቅና የሰጠው። በዚህም እውቅና መስጠቱን እንግዲህ እንደ ሽልማት ያደረገው ኮፕ 32ን ኢትዮጵያ እንድታዘጋጅ በሙሉ ድምፅ ተስማምቷል ማለት ነው። ይሄ ትልቅ ድል ነው ለኢትዮጵያ። የፕላን እና ልማት ሚኒስትር ዶክተር ፍጹም አሰፋን እናመሰግናለን ያው ከኛ ጋር ያላቸውን ቆይታ በዚሁ አጠናቀዋል። ስቱዲዮ ካለን ካሉን እንግዳ ጋር ግን ቆይታ ማድረጋለን አዎ ዶክተር የተብቱ ወደ እርስዎ እንምጣ እንግዲህ ቀደም ሲልም ዶክተር ፍጹም ሲናገሩ እንደሰማ ነው የኢትዮጵያ አረንጓዴ አሻራ መርሃ ግብር እንቅስቃሴ በአለም አቀፍ ደረጃ ተጽእኖ ፈጣሪነቱ እንዲሁም ደግሞ ተምሳሌትነቱ ሲያነሱ ነበርና ይህ ተግባር ተጽዕኖ እንግዲህ በአለም አቀፍ መድረክም ጭምር እየሆነ ነው ሌሎች ሀገራትም ይህንን ተሞክሮ እንዲወስዱ የተለያዩ ሀሳቦችም ይነሳሉና ይሄ እንደ ሀገር ያለው ትርጉም ምንድን ነው? ያ እንግዲህ ትንሽ ገባ ልበል መሰለኝ ወደ እንግዲህ በኢትዮጵያ ቲንክ በአየር ንብረት ለውጥ እንቅስቃሴ ላይ መሪ ሀገር ናት። በሆነት በተለይ ተታዳጊ ከሚባሉ ሀገሮች ውስጥ ፊትለፊት ያለች ሀገር ናት። ገና ሁለት ሺህ አስራ አንድ በፈረንጆች ጀምሮ የሲአርጂ ስትራቴጂ ምንለው ለአረንጓዴ ምንድነው ክላይሜት ሬዚሊየንት ግሪን ኢኮኖሚ ስትራቴጂ ሚባለውን በዓለም ፊት አቅርባ በቅነሳ ላይ እንደምትሳተፍ ሁም ደግሞ ለተፈጠረው ችግር ኦልሬዲ ላለ ያየር ንብረት ለውጥ መቋቋም ሂደት ምን አይነት እቅዶች እንዳሏት ሁሉ ለዓለም ያቀረበች የመጀመሪያ ታዳጊ ሀገር ናት እና በዚህ ጀምረን እዛ ብቻ አልቆም ንም አሁን ከዛ በኋላ ደግሞ በጠቅላይ ሚኒስትራችን በ2019 እንደፈረንጆች የተጀመረው የአረንጓዴ አሻራ እንቅስቃሴ አይ ቲንክ አለም ፊት ለፊት ምክንያቱም የምናወለው በጣም ጋይጋንቲክ ትልልቅ ቁጥሮች ነው። እና ምንተክላቸው የምናፈላቸው ችግኞች በቢሊዮን የሚቆጠሩ ናቸው። ትንሹ አራት ቢሊየን ነው፣ ወደ ስምንት ነው፣ ሰባ ነጥብ አምስት ደርሰናል በየአመቱ የምንተክለው እና ይሄ ይሞከላል ተብሎም አዲስ ኤክስፔሪየንስ ነው። ባይ ዘ ወይ በዚህ አገሮች በመቶ ሚሊየን በሚሊየን ችግኞችን ተክሎ የማጽደቅ ነገር ያስባሉ እንጂ በቢሊየን ታስቦ አይታወቁ። ስለዚህ ይቻላል እንዲህ የሚል ነገር ተወስዶ አለምም ሲነጋገርበት ነበር። በእውነትም ብዙ እድሎችን እያመጣልን ነው። እንደምታውቁት ሀገራችን በዚህ ከዚህ ልምድ ወደ ኬንያ የሄደ 15 ቢሊየን ችግኞች ኢኒሽቲቭ ተጀምረዋል። አረብ ሀገር፣ ሳውዲ አረቢያ የሷም ግሪን ኢኒሽቲቭ ብላ እንደዚሁ ከኢትዮጵያ በሰፊው ላርጅ ስኬል ልትሄድበት እና ግሪን ዲፕሎማሲ ሪል እየተስፋፋ ነው። ብዙ ሀገሮች አፍሪካኑ ሁን ኤዥያንስ ባላቸው ቦታ ባላቸው ስፔስ አይ ቲንክ ካለው ደን በተጨማሪ አዳዲስ ደኖችን ለመፍጠር በዚህ አይነት አምቢሽን የመንቀሳቀስ ፍላጎት እያሳዩ ነው። እንግዲህ እንደ ሀገርም ያመጣልን አንድ ነገር እንግዲህ በጣም በህይወት ማለት ማላስበው ትልቅ ነገር ኮፕን የሚያክል ነገር ትልቁን የዓለም አቀፍ የአየር ንብረት ለውጥ ኮንቬንሽን ስብሰባ ለማካሄድ በ2032 መታጨቷ በጣም ከዚሁ ጋር የተያያዘ ትልቅ የተፈጠረ እድል ነው። በነገራችን ላይ ወደ ደናችን ገባ ስንን እኛ ኢትዮጵያ ብዙ አገሮች ደን የላቸውም ብለው ነበር የሚያስቡት። እርግጥ እኛ ደን አለን። ወደ 23.6 በመቶ የኢትዮጵያ መሬት በደን የተሸፈነ ነው። በነገራችን ላይ ዶክተር ፍጹም ከገለጹት በየሴክተሩ ከገለጹት በተጨማሪ በደን ውስጥ ትልቅ ራሱ አቺቭመንት የምንለው ባለፉት አስር ስ ዓመታት ውስጥ የነበረው የደን ጭፍጨፋ በ60 በመቶ ቀንሷል። ያለውንም ደን ከመጠበቅ አንጻር ማለት ነው። አዲስ ደን በመፍጠር አረንጓዴ አሻራ እያሳየን ያለ ነው ነገር እንዳለ ሆኖ ያለውን ደን ራሱ የመጨፍጨፍ መጠኑ በከፍተኛ ደረጃ ቀንሰናል። ይህም እንግዲህ ይህ መስሪያ ቤት በነገራችን ላይ ከአስር ዓመት በፊት ያልነበረ ነው። ከዛ ወዲህ መጥቶ አዳዲስ ቴክኖሎጂዎች እያስተዋወቀ ነው። ደን ጭፍጨፋ እየቀነሰ ነው። አረንጓዴ አሻራን በተቻለ መጠን ሾልደር እያደረገ ያለ መስሪያ ቤት የኢትዮጵያ ኢትዮጵያ ደን ልማት መስሪያ ቤት አይ ቲንክ አዳዲስ ሊገርማቸው ይችላል። ገብታችሁ ብታዩት የኤምአርቪ ላብ ብንለው የዚህ የሜዠሪንግ ሪፖርቲንግን ቬሪፊኬሽን ላብ እንለዋለን። ወደ ሰባት ላቦች አሉ። ጋምቤላ አሁን እያቋቋሙና ሳውዚ ውስጥ ኢትዮጵያ ተቋቁሟል። ደቡብ አለን፣ ትግራይ አለን፣ አማራ አለን፣ ፌዴራል ላይ አለን፣ ኦሮሚያ አለን። ምንድን ነው እያንዳንዱ ክልል የሚሰራው ደን በእሳት እንዳይጠቃ በተለያዩ አደጋዎች ውስጥ ከሆነም ያንን አደጋ እያየ ሳተላይት ምድር ላይ መረጃ ሰብስቦ ሁለቱን በማቀናበር ምን እርምጃ ይወሰድ የሚለውን በቀላሉ እያሰብ እንዲያቅድ እንዲተገብር፣ የደን ውድመት እንዲከላከል የሚያደርግበት እድል አለ እና ይሄ ሁሉ የሚያሳየው ምንድን ነው? አይ ቲንክ ኮሚትመንቱ ነው። በተለይ የኖርዌ መንግስት ባለፉት ዴንማርክ ቅርብ ጊዜ መታየ ዓለም ባንክ እየደገፈን ደን ዘርፍ ላይ ከፍተኛ ስራ እየሰራ ነው። ከአረንጓዴ አሻራው ጎን ለጎን ማለት ነው። እና አይ ቲንክ ይሄ ሁሉ ኤፈርት እየታየ ነው እንግዲህ ኢትዮጵያ እንግዲህ በአፍሪካ ተደግፋም እንዲሁም ደግሞ በዓለም አቀፍ ማህበረሰብ እንደዚሁ ፖዘቲቭ እይታ ስላለው በነገራችን ላይ እንደ ሀገርም እያደግን ሎጂስቲካሊም እንደ አርባን ዴቨሎፕመንትም ትልልቅ ኮንፈረንስ ሆስት የማድረግ አቅም እየፈጠርን ነው። ያያ ሁሉ ታይቶ አይ ቲንክ ኢትዮጵያ የምትታመን ያንን ያህል ሰላሳ አርባ ሀምሳ ሺህ ሰዎች የሚያስተናግድ ግሎባል ፌኖመናል የሆነ ኤቨንት ለማዘጋጀት ታጭታለች ማለት ነው እና ስራዋ ነው። ይህ ሁሉ ያመጣላት አረንጓዴ አሻራ ሲያርጅ ያልኳቸው እዚህ የደን ልማቱ ስራ ያው አለማችን ሁለት ነገሮችን ማድረግ አለበት፣ ይህን የአየር ንብረት ለውጥ ቻሌንጅ ለመፍታት አንዱ ወደ ሪኒዮብል መሄድ ነው። ኢትዮጵያ ሪኒዮብል ላይ ተሰራል ከፍተኛ ደረጃ ማ ሌላው ላንድ ዩዝ ማስተካከል ነው። ደን ማልማት፣ ደን መጠበቅ፣ እርሻው ማስተካከል፣ እርሻው ብዙ ልቀት የሚያመጣ እንዳይሆን ማድረግ ሌሎች ሴክተሮች፣ ትራንስፖርት ቅድም እንዳሉት ዶክተር ፍጹም ትራንስፖርቱን ከነዳጅ ይልቅ ወደ ኤሌክትሪክ ኃይል ተጠቃሚ ማድረግ፣ እንድንዲህ አይነት ነገሮችን ከሰራን እንደ ሀገር አለም ወደዛ እንዲሄድ ነው የሚፈለገው። ነገራችን ትልቅ ስጋት ያለው አለም አሁን በአሁኑ ሰዓት የሚሰራው ስራ የፓሪስ አግሪመንት 1 ነጥብ አምስት ዲግሪ የሚባል አለ። ከዛ በላይ ከሞቀ ምድራችን የማናውቀው አይነት ነገር ውስጥ ነው። አሁን እንኳን ያለው ሰፈሪንግ በሂት ዌቭ በፍለዱ በድሮውቱ ያለው ስቃይ እየባሰ እንደሚሄድ እዛ ላይ መገደብ ካልቻለን ይሄ ምእተ ዓመት መጋባደጃ ላይ ከአንድ ነጥብ አምስት በላይ እንዳትሞቅ ካላደረግ ምድር ጭራሽ የምናውቀው ሲቪሊዜሽንም ላይቀጥል ይችላል እና የበለጠ ጦርነት፣ የበለጠ ሰፈሪንግ፣ የበለጠ መባላት ሊፈጠር ይችላል የሚል ነገር ነው ያለው። ሶ ለዛ ሪሊ እንደ ሞዴል ኢትዮጵያ ሪሊ የምንሰራቸው ነገሮች ሞዴል ተደርጎ የሚታይ ነው። በተለይ በታዳጊ ሀገር ስንት ፕራዮሪቲ ያላት ሀገር አይ ጉዳይ ብላ እየኖረ ኦፍኮርስ ስለሚያጠቃ ነው ታሪካችን የድርቅ ነው የተለያየ ችግር አለ። ያንንም ስለምንፈራ ነው እውነት ቀድመንም እንትን የምናደርገው እና ይሄ ነገራችን ላይ ተሰጠን የምንለው እድል አሁን ትልቅ እድል ነው። ከወዲሁ ዲፕሎማሲው በሰፊው መሰራት አለበት። የአፍሪካ ኢንተረስት ኮፕ 32 የሚባል የአፍሪካ ኢንተረስት በደንብ እንዲንጸባረቅበት ትልልቅ አውትካሞች እንዲኖሩ መሰራት አለበት። ሎጂስቲካሊ ሬዲ መሆናል። በትራንስፖርት ኮንፈረንስ፣ ግሎባል ክላስ ወርልድ ክላስ ኮንፈረንስ ስፔስ ይፈልጋል ይሄ ኢቨንት አገርን ሰላም ማድረግ እንዲ እንዲህ አይነት ነገሮች ቀድሞ ሪሊ ሁለት አመት በጣም አጭር ነው፣ ይህን ኢቨንት ለማዘጋጀት እንዲህ አይነት ነገር እያደረግን ከቆየን አይንክ የበለጠ እየታየን የበለጠ እየተደገፍን የበለጠ ሀገራችንን በፍጥነት እያሳደግ መሄድ እንችላለን ብዬ አስባለሁ። በኢትዮጵያ የደን ልማት የካርበን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ ዶክተር ይትብቱ ሞገስ ስለ ጊዜዎት እናመሰግናለን። በጣም አመሰግናለሁ።